ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን በሰዓቱ የደረሱንን አዳዲስ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በመጀመሪያው ወቅታዊ ዘገባችን ዩክሬን አሉኝ የምትላቸው ማዕድናት የትኞቹ እንደሆኑ የምናሳያችሁ ወይም የምናስመለክታችሁ ይሆናል። ትራምፕስ ለምን ዩክሬን ማዕድን ላይ አይናቸውን ጣሉባቸው? የሚለውን ዘገባ በዝርዝር ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያም ዩቱብ ቻናላችን ሰብስክራ ሰብስክራይብ ሼር ላይክ ማድረጋችሁን እንዳትረሱ። ቤተሰብ ያሉናችሁ ቤተሰብ እየሆናችሁ ተከታተሉን። ፕሬዚዳንት ቮሎዲሚር ዘለንስኪ ሀገራችንን አንሸጥም በማለት ዩክሬን ያላትን ሰፊ የማዕድናት ክምችት ለአሜሪካ እንድትሰጥ ዶናልድ ትራምፕ ያቀረቡትን ሃሳብ ውድቅ አድርገዋል። ዩክሬን እጅግ በጣም ብዙና ወሳኝ ማዕድናት አሏት። አብዛኞቹ የሚገኙት ደግሞ በሩሲያ ወታደሮች ቁጥጥር ስር ባሉ ቦታዎች እንደሆነም ይነገራል። ትራምፕ አሜሪካ በጦርነቱ ለዩክሬን በምትሰጠው ድጋፍ ምትክ ማዕድናቱ ሊሰጧት እንደሚገባ ሲገልጹ ቆይተዋል። ትራምፕ የካቲት አስር ቀን ለፎክስ ኒውስ ጋዜጠኛ ብሬት ባይነር እንደተናገሩት ከሆነም አምስት መቶ ቢሊዮን ዶላር ዋጋ ያለው እንደምንፈልግ ለዩክሬን ነግር ያለው አስረግጬ ሲሉ ተናግረዋል። የዘሌንስኪ ምላሽ ግን ይህ ከባድ ውይይት አይደለም፣ ሀገራችንን አንሸጥም የሚል ምላሽ መስጠታቸውም ለትራ ትራምፕ ሌላ ራስ ምታት ሆኗል። በትራምፕ የቀረበው ሀሳብ ማዕድናቱ ለአሜሪካ ያላቸው ጠቀሜታ አሳይቷል። ማዕድናቱ ለአሜሪካ ለምን አላማ ያገለግላሉ? ወይስ ለአሜሪካስ ምን ይጠቅማሉ የሚለው እነዚህ ብርቅዬ ማዕድናት ምንድን ናቸው? ብርቅዬ ማዕድናት በዘመናዊ ቴክኖሎጂ እና ኢንዱስትሪ ውስጥ በስፋት ጥቅም ላይ የሚውሉ የ17 ተመሳሳይ የኬሚካል ንጥረ ነገሮች የጋራ ቃል ናቸው። እነዚህ ንጥረ ነገሮች ስማርት ስልኮችን፣ ኮምፒውተሮችን፣ የህክምና የጤና መሳሪያዎችና ሌሎችን ለማምረት ወሳኝ ሚና አላቸው ተብሏል። ማዕድኖቹ ብርቅዬ በመባል የሚታወቁት ንጹህ ሆነው ማግኘት በጣም ባለመለመዱ ነውም ተብሏል። ማዕድኖቹ ብርቅዬ ማድናቱ እንደ ቶሪየም፣ ዩራኒየም ካሉ ራዲዮ አክቲቭ ንጥረ ነገሮች ይገኛሉ። በዚሁም ምክንያት ለመለየት ብዙ መርዛማ ኬሚካሎችን ይፈልጋሉ። ይህም የማውጣቱ ሂደት አንዳንድ ጊዜ አስቸጋሪና ውድ ያደርጋቸዋል። ዩክሬን በአውሮፓ ህብረት ወሳኝ ጥሬ ዕቃዎች ተብለው ከተገለጹ ሰላሳ ንጥረ ነገሮች ውስጥ ሀያ አንድ ያህሉ ያሏት ሲሆን ይህም አምስት በመቶ የሚሆነው የዓለም ክምችት የሚይዝ ነው ተብሏል። እነዚህ ንጥረ ነገሮች በአብዛኛው በደቡባዊ ዩክሬን ክሪስታል ሼልድ በዋነኝነት በአዞቭ ባህር ስር ይገኛሉ። አብዛኞቹ እነዚህ ግዛቶች ደግሞ በአሁኑ ጊዜ በሩሲያ ቁጥጥር ስር መሆናቸው ሌላ አደጋ ሆኗል። እንደ ፎርብስ ዩክሬን ገለጻ ከሆነም ሰባ በመቶ ያህሉ በዶኔትስክ እና ሉሃንስክ ግዛቶች የሚገኙ ናቸው። አብዛኞቹ እነዚህ ቦታዎች ደግሞ በሩሲያ ቁጥጥር ስር ናቸው ተብሏል። ብርቅ ከሚባሉ በተጨማሪ ዩክሬን በጣም ወሳኝ የሚባሉትን እንደ ሊቲየም ያሉ ማዕድናት የበለጸገች ነች። እንደ ዩክሬን መንግስት ከሆነም አገሪቱ ወደ 450 ሺህ ቶን የሚጠጋ የሊቲየም ክምችት እንዳላት ተነግሯል። ማውጣት ለመጀመር እቅድ ተይዞ የነበረ ቢሆንም ወደ ተግባር ግን አልተገባም። ሩሲያ ቢያንስ ሁለት የሊቲየም ክምችትን ተቆጣጥራለች። ታዲያ ትራምፕ እነዚህ ማዕድናትን ለምን ፈለጉ? የሚለው በአሜሪካ በኩል ብርቅዬና ወሳኝ የሆኑ ማዕድናትን ምርት ለመቆጣጠር ያለው ፍላጎት የሚመነጨው በአሁኑ ጊዜ የዓለምን አቅርቦት ከምትቆጣጠረው ከቻይና ጋር ባለው የንግድ ውድድር ምክንያት እንደሆነም ይነገራል። ባለፉት ጥቂት አስርተ ዓመታት ቻይና ብርቅዬ ማዕድናትን በማውጣትና በማቀነባበር ግንባር ቀደም ሁናለች። ከ60 እስከ 70 በመቶ የዓለምን ምርት እና ዘጠና በመቶ የሚሆነውን የማቀነባበር አቅም ትሸፍናለች። ከብሔራዊ ደህንነትና ኢኮኖሚ አንጻር አሜሪካ በዚህ ጉዳይ በቻይና ላይ ያላት ጥገኝነት ለትራምፕ አስተዳደር አሳሳቢ ወይም ራስ ምታት ሁኖባቸው ተቀምጠዋል። ከኤሌክትሪክ መኪኖች እስከ ወታደራዊ መሳሪያዎች ያሉትን የተራቀቁ ቴክኖሎጂዎች ለመስራት እነዚህ ቁሳቁሶች በጣም አስፈላጊ ናቸው። ሁኔታው ሲታይ ግን ተቃርኖ ይመስላል። ትራምፕ የታዳሽ ኃይልን የሚደግፉ ፖሊሲዎችን በማስቀረት የነዳጅ ምርት እንዲስፋፋ ትዕዛዝ አስተላልፏል። በተመሳሳይ ጊዜ ደግሞ ወደ ታዳሽ ኃይል ለሚደረገው ሽግግር ቁልፍ የሆኑትን ወሳኝ ማዕድናት ከየትኛውም ቦታ ማግኘት ይፈልጋሉ። እንዲህ ያሉት ማዕድናት ለኤሌክትሮኒክስ፣ ለወታደራዊና ለመርከብ መሳሪያዎች ከሁሉም በላይ ደግሞ የሰው ሰራሽ አስተውሎት የመረጃ ማዕከሎችን ለመገንባት ወሳኝ ናቸው። ትራምፕ የሰው ሰራሽ አስተውሎት መሰረተ ልማትን በሀገራቸው ለማስፋፋት ትልቅ ግፊት እንደሚያደርጉም አስታውቀዋል። ደግሞ በጣም አስፈላጊ የሆኑ በዋናነት እንደ መዳብ፣ ሲሊከን፣ ፕላዲየም እና ብርቅዬ ማድናት አቅርቦትን ይጠይቃል። ወሳኝ የሆኑ ማድናት አቅርቦት ማሽቆልቆል በመጀመሩ ምክንያትም ለዓለም አቀፍ ታዳሽ ኃይል እድገት መቀዛቀዝ ዋና መንስኤ አንዱ ሆኗል። ቻይናውያን ብርቅዬዎቹን ጨምሮ የወሳኝ ማዕድናት ላይ የበላይነት መያዟም በዩኤስ ቻይና ጂኦፖለቲካ ውጥረት ወሳኝ ዋነኛው ምክንያት እንደሆነም ባለሙያዎች ይናገራሉ። ለአስርት አመታት የማቀነባበሪያ ቴክኖሎጂዎችንና እውቀቶችን በማዳበሯ ምክንያት ቻይና መቶ በመቶ የተጣራ የተፈጥሮ ግራፋይትና ና ዲስፕሌይም አቅርቦትን ሰባ በመቶ ኮባልትን እንዲሁም ስልሳ በመቶ የሚሆነውን የተቀነባበሩ ልቴም ሲል የዓለም አቀፉ ታዳሻይ ኤጀንሲ አሳውቋል። በተጨማሪም በዋናነት ብርቅዬ ንጥረ ነገሮችን በአፍሪካ በእስያና በደቡብ አሜሪካ የሚገኙ ዋና ዋና ቦታዎች ላይ በባለቤትነት በመያዝ ጥብቅ ቁጥጥር እንዲኖራት ሆኗል። የዩናይትድ ስቴትስ ምክር ቤት የጦር አገልግሎት ኮሚቴ በባይደን አስተዳደር ወቅትም የቻይናን እያደገ የመጣውን የዓለም አቅርቦትን ሰንሰለት ለመመከትም አሜሪካ የራሷን ወሳኝና ስትራቴጂካዊ ማድናት አቅርቦት ማግኘት አስፈላጊ ነው ሲል ተናግሯል። የትራምፕ አስተዳደር እንደ ዩክሬንና ግሪንላንድ ያሉ ቦታዎችን ወደ አቅርቦት ሰንሰለቱ በማስገባት አዳዲስ ዘዴዎችን የመጠቀም አዝማሚያ የያዘ ይመስላል። የትራምፕ አስተዳደር እንደ ዩክሬን እና ግሪንላንድ ያሉ ቦታዎችን ወደ አቅርቦቱ ሰንሰለት በማስገባትም አዳዲስ ዘዴዎችን የመጠቀም አዝማሚያ የያዘ ይመስላል።